ሳሜት ሳሜት ሳሜት፣ እባክህን አታደርግ። ሳሜት እባክህን ተው። ሳሜት ልታሳብደኝ ነው። እንዲህ ምን እያደረግክ ነው? ምድ ሳሜት ሳሜት፣ እባክህን ምንድን ነው የምታደርገው? እባክህን ተረጋጋ። አንዴ ስማኝ አባዬ፣ ምን እያደረክ ነው? የሁለት ዓመት ልጅ እያለሁ፣ ምንድን ነው የተፈጠረው ነገር ምንድን ነው? ድጋሚ ካደረግሽው ይቅር አልልሽም። ብልሃት ነበር። ይቅር የማይባል ያደረገችው ነገር ምንድን ነው? እኔ ያልማገጥኩበትም እኔ አላደረግኩትም። ልጅ ስማኝ አባዬ እንዴት ነው እንደዛ ያለ ነገር ይቅር የምትለው? ለአንተ ስል ቅር አልኳት። በአንተ ላይ ልጨክን አልቻልኩም። እስኪ አስበው፣ ልጅ ገና የሁለት ዓመት ልጅ ነበርክ። እንደ ወንድማ አንተም ያለ እናት እንድታድግ አልፈቀድኩም ነበር። አሁን ግን አብቅቷል። አሁን ግን በቃ ሳሜት ስለፈጠራ ቅርል ከዚህ በላይ ሁሉም ነገር ያበቃለታለ። እንደዚህ ያታደርግ ባክ አንድኤ አዳምጠኝ፣ አልማገጥኩብም፣ እውነት እየለመንኩ ነው። አታድርግ እባክህ፣ አዳምጠኝ፣ እንደዚህ አቱን እባክህ፣ እባክህ። ሄሎ፣ ሃሪካ። ሳት ግን ምን አይነት ወንድምነ፣ እህት እንዳለች እራሱ ትዝ ብሎ ያውቃል። ቆይ፣ አንድ ብቻ ስሚ። ሁለት ከሁለት በላይ አሉን። እህቴ፣ ወደዚህ ነይና፣ እህትና ወንድሞችሽን ተዋወቂያቸው። ምንድን ነው ቆይ፣ ምዘባርቀው። በእርግጥ ታውቂያቸዋለሽ። ስሚ ምንም ነገር ማስተካከል አይጠበቅብሽም? ትኬትሽን ብቻ ቁረጭና ወደዚህ ነኝ በፈጣሪ ስም ኤሳት ሰክረዋል እንዴ ሴትዮ እኔ አልሰከርኩም ትኬትሽን ቆርጠሽ ነው ያልኩሽ እሺ ግን አልገባኝም ቆይ ለምን ኤሳት ቆይ ደና ናችሁ አይደል ደና ነን ደና ነን እኔ ወንድምሽም በጣም ደና ነኝ አሪካ እየቀለድኩ አይደለም ስሚኝ ሌሎቹ እህትና ወንድሞች አሉን እና በዛ ላይ ደግሞ እየውልሽ እናታችን ሱምሩ ጤነኛ ሴት አይደለችም አሪካ ምንድነው ምዘላብደው ኤሳት በስነ ስርዓት አውራ ባክን አንተ ባለጌ ስርዓት ያዝ። ቆይ ምን ዋሸው አሁን? አንቺ ጨዋ ሴት ነሽ? እቆይ እቆይ እሺ የሁለት አመት ልጅ እያለው ምን ነበር ያደረግሽው? ሁለት አመት ስለምንድነው ቆይ የምታወራው? ስሚ ገና ህጻን ነበርኩኝ። ግን ምንም ማፍረት አልነበረሽም። ቆይ ምን አይነት ሴትን የምባለው እንኳን ብለሽ አላሰብሽም ነበር። ምንም ቢሆን እናትነኝሽ ነኝ። እሺ ይበቃሃል። ትንሽ ክብር ይኑር ባክ። አንድ ነገር ልንገርሽ እናቴ፣ ባቶኝ ምኞቴ ነበር። አንቺ የኔ እናት ባቶኝ ደስታዬ ነበር። በሚያሳዝን ሁኔታ የዚህ ልጅ እናት ሞታለች በእሷ ፋንታ አንቺ ከአዲዋ ብትሆኝ ይሻል ነበር አንተን ከማሳደግ እንደው ውሻ ባሳድግ ይሻለኝ ነበር ከሃዲ ኤሳት ስማውን እስ ይበቃል መስመርን እያለፍክን ኤሳት ምን እያደረግክ ነው ስነ ስርዓት ይኑር እንጂ እናታችን ነው እንደዚህ ምጣላ ኒ አሪካ ወደዚህ አትምጪ ታይውሺ ይህንን አስቀያሚ ትርምስምስ ከምታይ እዛው ኑሮሽን መስርችና ኑር ይሺ አትምጪ በጣም የምታሳፍር ሰው አቡ በቃ ንገርኝ እሺ ከሁለቱ በላይ የቱን የደበረሽ የተሻለ የተሻለነው ያልኩት ነው ወይስ አባቴ ማን እንደሆነ መጠየቄ ነው? ንገርኝ። ቆያንጅን የትኛው ነው ይበልጥ የጎዳሽ? ንገርኝ። ቢያንስ አንተ እንኳን ተረዳኝ። አንተ እንኳን እስቲ ለመረዳት ሞክር። ልጄ ከሆነ ልጅ ተረድቼ እኮ በደንብ ተረድቼሻለሁ ሻለሁ ስለ ተረዳዎች ለአሪካን በግልጽ ነግሬያታለሁ። በጣም የምታሳፍር ሰው። የማይታመን ይሄ ምን አይነት ህይወት ነው? እናቴ ሁለት የተደበቁ ልጆች አሏት እና ቤተሰባችን ውስጥ በድብቅ እንዲገቡ አደረገቻቸው። በዛ ላይ እኔ የሁለት ዓመት ልጅ እያለሁ አባቴ ላይ ማግጣበት ነበር። ይገርማል። ቆይ እንዴት ድንቅ ህይወት እኔ የኖርሽው ባክሽ። ስም አልማገጥኩበትም ብዬ ነግር ያለው። በቃ ይበቃል። ይሰት እሺ ጃን፣ በቀቶኝ እሺ። ተረጋግቻለሁ። ይበቃል። ሁሌም አንድ አይነት ነሽ። በቃ አንቺ ሴትዮ በፍጹም አትቀየሪም ማለት ነው። ሁሌም ተመሳሳይ ውሸት ተዋሻለሽ። እንዴት ደስ ይላል ባክሽ ሂክመት በሐሰት የሰውን ስም ማጥፋት ምንም አይሰለችሽም? የምን ስም ማጥፋት ነው? ያየሁትን ነው የማምነው፣ እህቴ እኔ አየት የማየውን አምናለሁ። ለምሳሌ ታህሲን መኝታ ክፍል ውስጥ ግርግዳ ላይ የሱሙሩን ስዕል እንዳየሁት ማለት ነው። ያየሁት ነገር ውሸት ነው? አስረዱኝ እስኪ። ሱሙሩ የታህሲን ዩኒሼርሊ ፍቅረኛው ናት። ምን እያልሽ ነው ያለሽው ሴትዮ? ለምንድን ነው የተገረምሽው? የማይታመን ነው። ድንቅቷን አይነሽ እስኪ ንገሪ፣ የታሲ መኝታ ክፍል ውስጥ ስንቴ ነው የሄድሽው? ግርግዳው ላይ የራስሽ ምስል እያየሽ ነው? እዛ አልጋ ላይ የምትተኝው ሰሚውነ እገልሻለሁ። ትሰሚኛለሽ? አ እገልሻለሁ፣ እገልሻለሁ። ይሄ ስም ማጥፋት ይበቃሻል፣ ይበቃሽ። ትሰሚኛለሽ? በቃሽ፣ ይበቃሻል። በቃ ስለፈጠራችሁ፣ አሁንስ በቃችሁ። እውነት ለመናገር ይችን ሴትዮ ፍለጋ ከሀገር ባንወጣ ምኞቴ ነበር፣ ባላውቃት ደስታዬ ነው። እና አሁን ደግሞ ባሏ ላይ እንደማገጠሽ ታወቀ። ቢያንስ ሁሌም ቢሆን በአይምሯችን ውስጥ ላን ሄደች እናት ሆና ትቀር ነበር። ይህ ሁሉ ነገር አይመጣም። ቆይ ወንድሜ፣ ምንድን ነው የማደርገው? ምን ላድርግ? እሺ በጣም አፈቅረሃለሁ። እኔም አፈቅርሻለሁ። አንቺ ምንም ነገር አላደረግሽም ውዴ፣ ምንም ነገር አላደረግሽም። ደግሞ ብታደርጊም አብረን ያደረግ ነው። ምንም ያጸጸት ነገር የለም። መሌክ፣ ያደረግሽው ነገር አለ እንዴ? ከእኔ ተደበቀሽ ያደረግሽው ነገር አለ? አይ የለም፣ እና የለም ምንም ነገር የለም ወንድሜ። በሰዓቱ ላስቆመው እችል ነበር፣ ታውቃለህ? ላስቆመው እችል ነበር እኔ ልል እችል ነበር በሰዓቱ፣ ግን እሱ አልመጣልኝም እና አሁን ቤታችንን አጣን፣ ብቻችንን ባዶ ሜዳ ላይ ቀርተናል። ለዛ ነው እንደዚህ ከፋኝ። ይበቃል። ግማሽ ነፍሴ፣ አካል እኮ ነሽ። አታልቅሽ፣ አታልቅሽ። ደግሞ ታያለሽ፣ ሁሉንም ዋጋ አስከፍላችኋለሁ። አንድ በአንድ ዋጋ አስከፍላችኋለሁ። ደግሞ ከሱም ብሩ ነው የሚጀምረው። ስለዚህ ኑሁና፣ ሜሊክ የወይዘሮ ስሙሩ ልጆች ናቸው ማለት ነው። አሁንም ማመን አልቻልኩም። እኔ አውቄው ነበር። እባክ ቡኒያሚን፣ ከየት ልታቅ ትችላለህ? ከየት ልታውቅ ትችላለህ ማለት ምን ማለት ነው? በድንገት ከየት መጥተው እቤት ውስጥ ገብተው ተቀመጡ። ተመልከቱ፣ አንደኛው ስሙሩን በማዳን ጀግና ሆነ፣ አንደኛዋ ደግሞ የወይዘሮን የሀየት ጀግና ሆነች። ታዲያ የነገር ጥርጣሬ የሚያጭር አይመስልሽም? ጀናል የሌለ ነገር አታገናኝ። ልክ ናት ወንድም ቡኒያሚን፣ የሌለ ነገር ነው። የሌለ ነገር ማለት ምን ማለት ነው? እባካችሁ በደንብ ስሙኝ። አንደኛዋ በየቦታው እየዞረች ፊዚዮቴራፒስት ነኝ ማሳጅ አደርጋለሁ እያለች ተለፈልፋለች። ግን እኔ ደግሞ ይታየኝ ከንጉሣዊ ቤተሰብ የመጣሁ ነኝ አይነት አረማመድና ጠጋብ ነው። እሷን ተዋትና ደግሞ ንሁን ተመልከቱ። ሹፌር ነኝ ይላል። ቆይ ምን እኔ ሹፌር ነው እሱና አምስት አስከሮቹ ሆነው ያለ ምንም ረራይ በጥካኔ በጭካኔ እሳትን ደብድበውታል። እስኪ ያስቡት። ይህ ምን ማለት ነው? በጣም ከባዱ እንጂል ነው። ግን እኔ እነዚህም ማስረጃዎች በሙሉ በጽሑፍ አድርጌ የአቶ ሳሜት ጠረጴዛ ላይ አስቀምጬ ነበር ግን ማንም ሰው እኔን አይሰማኝም። እኔ ግን ሜሊክ እንደ እመቤት አይነት ሁኔታ አላየሁባትም። ምንም አይነት ስራ ካለብን ሁሌ መተታ ግዘናል። በደንብ ነው እንጂ የሚታየኝ ወንድን ቡንያሚን፣ ምን ሆነ? ምን እያልሽ ነው? ልጅ ስደድብነሽ እንዴ? አይታይሽም እንዴ? መላ ቤተሰቡን እኮ ነው ያታለሉት ሁላችንንም። ቆይ እሱን እርሳውና ቡንያሚን፣ ሴቪላይና ና ጃሃንስ ጉድ ነው አሁን። ትክክለኛው ጉዳይ እሱ ነው። እውነቴን ነው። አቶ ጃሃንን ልክ እንደ ጅል ነው የተጫወቱበት። ልክ እንደ ጅል እንደ ሞኝ ነው የቆጠሩት። ልጁ ደረቱን ነፍተው አዋቂ ነኝ ጀርመን ተምሬን የመጣወት ብሎ ሲጎርር ነበር። ከዛ እንኳን ደህና መጣ የሚል አቀባበል አደረጉለት። አንተ ልጅ ዝም በል እስቲ። ፍላጎቱ አንድ ነገር ብቻ ነበር። ወይዘሮ ስምሩን በጣም ነበር የምትወዳት፣ እና አሁን ሁለት ድብቅ ልጆች አሏት። እና አቶ ሳሜት ላይ ድሮ ማግጣበት ነበር፣ ግን እሱን ድሮም እንደምታውቅ እርግጠኛ ነኝ። እሱ እውነት አይደለም። አቁሙ በሐሰት እንደ እነሱ ስምሩን አትወንጅሏት። ስለፈጠረሽ እህት ኤኒሴ ሁሉንም ነገር አንቺ ታውቂ ነበረ፣ አሁንም ታውቂያለሽ። እስኪ እሱ ነመኝ እስቲ፣ እናንተ በእሷ ቦታ ብትሆኑ ኖሮ ምን ትሉ ነበር? ቆይ ግን በቃ አንድ ሰው ለመወንጀል ይህን ያህል ቀላል ነው? እስቲ ትንሽ ፈሩ፣ እህት ኤኒሴ። እኛ ምንም ነገር አላለም። የገዛ በኋላ እኮ ነው እንደዚህ፣ ስነ ስርዓት ይኖርሽ እሺ። ከበቂ በላይተን ወደ አክሶ እንመለስ የሚገባንን ነገር አግኝተናል። ከዚህ በኋላ እዚህ ምን የምንፈልገው ነገር አለ? አዎ ልክ ነው። የሚገባንን ነገር አግኝተናል። ከሰላሳ ዓመት በፊት አግኝተን ነበር። ይኸው በተጨማሪ ማገኘን ማለት ነው ወደዚህ መተን አግኝተነዋል። ስለዚህ በቃ እንመለስ። ጥሩ ነው፣ እንሄድ። እታው ስማይኑ፣ እኛ እንደዚህ አይነት ሰዎች አይደለንም። እሺ፣ በፍጹም ከእነሱ ጋር የምንወዳደር ሰዎች አይደለንም። ሁሉንም በደንብ አስከፍላችኋለሁ። አንቺ ስለ እነሱ አታስቢ። በምን በምን እንደሆነ ጀኑን ተመልከቼ ገንዘባቸውን ፍለጋ እንደመጣና ሰይጣኖች ብለው ደግሞ ሰደቡን መልክ። ይሄ ምን ትዋለሽ? ያን ያልመጥፎች ነን እንዴ አክሱ ካሉ የሴጣን ተልእኮ ቤት ተልከን የመጣን እኮን ያስመሰዱን እንደዛ አድርገው ነው የሚያስቡ። ተረጋጋ። እነሱ ከፈለጉ እርስ በእርሳቸው እዛው ቆሻሻ ውስጥ ይዘፈ። እንዴት አድርጌ ነው ምረሰው ነገር ይስኪ፣ እንዴት አድርጌ አሁን ድረስ ራሱ ጭንቅላቴ ውስጥ ያ ጂሃን አለ። ኦ ባክን፣ የምን ጂሃን ነው? ጂሃን ማን ነው? መኪና ውስጥ ያለ ነው እኮ ጂሃን። ከዚህ በኋላ ለኔ ሞቷል በቃ። ጥሩ፣ እንደሱ ነው ጎበዝ። ቢያንስ ይሄ ክፍል ገብቶሻል ማለት ነው። ኦ ሴቪ ላይ ስለ አንቺ ያው ሁሉ ነገር ውሸት ነበር ማለት ነው። በጣም ይገርማል። ስለዚህ ያው ሁሉ ፍቅር ውሸት ነበር ማለት ነው። ሁሉም ውሸት ነበር። መስሎ የታያቸውን ነገር ለማመን ዝግጁ ናቸው። አዎ ልክ የሆነ ሰው ሁሉንም ነገር አቀደ እንዳደረግነው ነው ሲነግራቸው ወዲያውኑ ሆኖ አመኑ። በሕይወታቸው ትልቁን ነገር እሰጣችኋለሁ። እነዚህ የማይረቡ ሰዎች ቤቱን እኔ እንዳቃጠልኩት እኮ ነው የተናገሩት። እኔ ቤቱን አቃጠልኩት እና ጀግና ሆኝን ለመታየት ደግሞ ስምሩን አዳንኳት እንደዛ እንዳደረግኩት ይህን ማመን አልችልም። እነዚያ ሰዎች እብድ ናቸው። አረ እነዚህ ሰዎች አይደሉም። በእነዚህ ሰውኛ የሚባል ነገር እራሱ አልፈጠረባቸው። እውነቴን ነው የምልሽ ጤነኞች አይደሉም። እንዲጸጸቱ ደግሞ አደርጋችኋለሁ። አንድ በአንድ ልጉድ የምሰራቸው ትያለሽ። ቴ አንድ በአንድ ልካችሁን አሳያችኋለሁ። አምላኬ ትግስቱ ስጠኝ፣ ትግስቱ ስጠኝ። ፈጣሪ ትግስቱ ስጠኝ። ለዛ ማበዴ ነው በቃ። እባክህ ትግስቱ ስጠኝ። ግቢ፣ መኪና ውስጥ ግቢ። ሳሜት አቁም። ምን እያደረክ ነው? ስለፈጠረ ታደርግ ሳሜት እባክህ ተዋት። አንቺ ዝም በይ፣ ዝም በይ። ጀናን እዛን ኮቶች አምጫቸው። ቢያንስችን ታክል እንኳን ሰብአዊነት ሊኖረን ይገባል አይደለም እ ቤት ባክ ምንድን ነው ግን? እኮ እኔ ምንም አላደረኩም፣ እውነት ነው ምል ምንም አላደረግኩ እመነኝ። ምንድን ነው አላስጠነቀኩሽም? ከዓመታት በፊት እኮ ነግሬሻለሁ። እምነት የላይ ትንሽ ጥርጣሬ ከፈጠርሽ ይቅር አልልሽም ብዬሽ ነበር፣ ረሳሽው? እባክህን እመነኝ፣ እኔ ምንም አላረኩም፣ ምንም አላረኩም እኮ መኪና አንድ ነገር በለወክ፣ ምንም አላረቁም፣ ንገረው። መኪና ውስጥ ግቢ፣ ሳሜት። ባክ፣ ስለፈጠረ ልክ እንደሆንኩ እንደምታስብ አውቃለሁ፣ ግን ቢያንስ ርኅራዬ ይኑር። ልክ እንደሆንኩ እንደማስብ ብቻ ነው የምታስብ ይሁ። ስሚ ወይዘሮን አየት ከዚህ በላይ ከተናገርኩኝ ካፌ ጥሩ የሆነ ቃላት አይወጣም። ስለዚህ ግቢ፣ ወደ መኪናው ግቢ። ቆይ፣ አንቺ ሁሉንም ነገር ታውቂያለሽ አይደል? ሁሉንም ነገር ታውቂያለሽ። እነዛ ልጆች ልጆቿ እንደሆኑ ታውቂያለሽ በዛ ላይ ደግሞ ይቺ ሴት ምን ዓላማ እንዳላት ሁሉንም ነገር ታውቂያለሽ። ጉድኔ የሠራሽን ግቢ። ወይዘሮን ያየት ምንም አይጠቅሙም ወንድሜ ብሄዱ ይሻላል። ይሄዱ በይ ግቢ! ግቢ! ግቢ! ግቢ! ሳሜት ፈጣሪም ፍራባቅ። ቡንያሚን ቤት ውስጥ ያለውን ዕቃቸውን በሙሉ አንድ በአንድ አቃጥሎ በፍጥነት። የተረገሙ ብሽቆች፣ ብሽቆች፣ ብሽቆች ሳሜት ምንም ፈጣሪን አትፈራም ማለት ነው። እንዴት ነው ይሄ ነገር ፍትሃዊ መሆን የሚችለው? ተይኝ። አንቺ ደግሞ ተይኝ፣ ኤኒሴ ተይ። ሱምሩን ከኔ ልትከላከላት እንዳትሞክሪ። ስማኝ፣ እከላከልላት አለሁ። እቺ ሴት የሁለት ልጆችህ እናት ነች፣ እሱን አትርሳ እንጂ። ናት እንዴ እንደዛ ነው የምታስቢው? ከዚህ በኋላ ምንም ነገር አላምንም፣ ትሰሚኛለሽ? በምንም ነገር እርግጠኛ አይደለሁም። በቃ ግፋት ስራ ይቅር ማለት ነው። እነዛን ሁለት መንትያዎች ወልዳ ወዲያውኑ ነው ጥላቸው የጠፋቸው። እኔን ፈጣሪህን ፍራ ከምትይኝ ሂጂና ለእሷ ለራሷ ነገር ያትባክሽን። በግልጽ ተናግራለች። ያለ ፈቃዷ የሆነ ነገር እንደሆነ ታዲያ መንሻት እንደዛ ስትል? ታዲያ መንሻት ዝም ብላ ታሪክ ፈጥራል። እባክህን ተዋቶ ሳሜት፣ እንደዚያ አታድርግ። ስሜ፣ እሺ፣ እነሱን የወለደችው ተደፍራ ነው እንበል፣ ግን ከዛ የሥነ ቅርስ ተመራማሪ ጋር የተፈጠረውስ ነገር፣ እሱስ ጉዳይ ምንድን ነው? እስኪ ንገርኝ። ከእሱ ጋር አልውሰለተችብኝም? አይ፣ እውነት እንደዛ ያለ ነገር አልተፈጠረም። እሱ ተራ ወሬ ነው፣ ሳሜት። ሱምሩ እስከ ዛሬ ድረስ በአንተ ላይ ማቅጣ አታውቅም። እሱን ደግሞ እኔ ራሴ ያረጋግጥልሃል። ማቅጣለች፣ በደንብ። ምን እየተካሄደ ነው? ምን ተፈጠረ? ሁሉም ዕቃዎቻችን እዛ ቤት ውስጥ ነው ያሉት። ምንም ችግር የለው ከፈጣሪ ፍቃድ ጋር አዳዲስ እንገዛል ተስፋ አደርጋለሁ አአ ልጆች እንኳን እንደና መጣችሁ እናመሰግናለን እህቴ ያልተያዙ ክፍሎችን ማግኘት እንችላለን እንዴ አዎ በደንብ የድሮ ክፍላችሁ ተይዟል ግን ከሱ የተሻለ ሰፋ የሚል ሰጣችኋለሁ ቆይ ልጆች ግን ደና ናችሁ ወይስ መጠየቅ የለብኝም አትጠይቂን አጠይቀነ እህትኩል ፊዳን እናመሰግናለን። አመሰግናለሁ እቴ። ምስጋና ቢሳቱን። ሳሜት፣ እንዴት ነው የድሮውን ጊዜ የምትረሳው? ወይዘሮ ዘሮ ሱልታማ የአልጋ ቁራኛ ሆና ሱምሩ ጀሃንን እንደ ልጇ ስትንከባከብ አልነበረም ወይስ ረሳው? የእናቱ አለመኖር እንዳይሰማው ልጁን በቁፏ ውስጥ ይዛ ያሳደገችው እሷ አልነበረችም? ሳሜት፣ ጀሃን፣ ይሄ ውሸት ነው በል እንጂ፣ ንገራቸው ወይስ አንተም እንዳባት እየሆንክ ነው ያለኸው? እነዛን ጊዜያት ረሳሃቸው? አረሷቸው። ልረሳቸውም አልችልም። ግን ግን ምን ጂሃን፣ እሷ እኮ ልታስረዳችሁ ሞክራለች፣ ለመነቻችሁ፣ ተማጸነቻችሁ፣ ግን አልሰማችኋትም። ለአንድ ደቂቃ እንኳን ዝም ብላችሁ አልሰማችኋትም። ስምሩ በደንብ አድርጋን ያሳመነችሽ፣ ይሄ ምን አይነት ታማኝነት ነው? በጣም ይገርማል። እንደማስበው ከሆነ ኤኒሴ፣ ስለዚህ ጉዳይ አንቺ ይህን ሁሉ ነገር የምታውቂ ከሆነ አንቺም እዚህ ነገር ውስጥ አለሽበት ማለት ነው። በይ ንገርኝ እስኪ። የቀረ ብቸኛ ነገር እኔንም መወንጀል ነበር፣ ይኸው መጨረሻ አደረግከው። ንገረኝ። ቆይ ህሊናህን የት ቀበርከው? አዘኔታ የት ሄደ? ቆይ ለምንድን ነው የተቀየርከው? ይ በቃሽ፣ እየተጠነቀቅሽ። ይሄ ምን አይነት ስርዓት ነው ወንድሜ እንደምትዩ ድንጋይ ልብ ከሆንኩ እና ምንም ርኅራዬ ከሌለኝ ታዲያ አንቺ እስካሁን እኔ ቤት ምን እያደረግሽ ነው? ምንም አልገባኝም ኤኒሴ። አባዬ፣ በቃ በቃ በቃ። ምን ማለት ነው ጂሃን? ይህን ያህል መጥፎ ሰው ነኝ ማለት ነው? ከሆነ ግን እዚህ ምን ትሠራለች ኤኒሴ? በርግጥ አንተ በጣም ልክ ነህ። እውነቴን ነው የምልህ፣ አልተሳሳትክም። በትክክል እንዳንተ ያሉ እርራ የሌላቸው እና ህሊናቢስ የሆኑ ሰዎች መሃል ምን አድርጋለሁ? ንገሩ፣ ምን አድርጋለሁ? በቃ ሴትዮ ከዚህ በላይ አታውሪ፣ ውጭ! በቃ አክስቴ፣ አዎ፣ እዚህ ምን ትሰራለች? ልከናት እቃዋን ትሰብስብና ነገ ጠዋት ከዚህ ቤት ትሄድልን። እስኪ ነጋም አልጠብቅም፣ ህክመት አሁኑን ሄዳለሁ። እንዲያውም ጥሩ ነው፣ ጥርግ በይ። ኤኒሴ፣ አንዳያቁም ይባክሽ፣ ቆይ ቆይ፣ ኤኒሴ ስሚኝ አሁን ሁሉም ሰው ተበሳጭቷል። ነገ ጠዋት ቁጭ ብለን እናውራበት። ቴርታዋት ደግሞ እንድትቆይልትን ለማመጣት ነው እንዴ? ቆይ እግሯ ስር ልትወርቅ ነው? ቢለምናኝም እንኳን አልቆይም። ስለዚህ አታስብ። አንድ ትንሽዬ እዬ ዜና አለኝ። ስምሩና ንያየት በዚህ ሰዓት ሰባራ ሳንቲም የላቸውም። ስለዚህ አያኖርሽም። እሱን አሰቢበት፣ ሰይጣን ሴጣን ብለሽ ነው የጠራሽ? ብላ ሴጣን ብላ እኮ ነው የሰደበችኝ። ቆይ ሁለታችሁ ምን እያደረጋችሁ ነው? ምን ለማድረግ እየሞከራችሁ ነው? አያታችን ምን ነበር እምትለው? ጥሩ ሰው ስለሆናችሁ ብርሃናችሁ ላይ ጥላ ከሚጥሉ ሰዎች ራቁ ብላን ነበር። እሱን መቼም እንዳትረሱ። ልባቸው ጥቁሩ የሆኑ ሰዎች ስታዩ ምንም ሳታንገራግሩ ወዲያውኑ ሽሹ ትል ነበር። እሺ እሺ፣ ምናልባት ክፋታቸው ላይደርስባችሁ ይችላል ግን ጥላቸው እንኳን ሊነካቸው አይገባም ትል ነበር። እነዚህ ሰዎች ክፉ ሰዎች ናቸው ነው፣ እንራቃቸው። አያታችንን ማሳዘን የለብንም። እባክ ከዚህ ቦታ እንሂድ። ነው መልክ ይሁልሽ። ያው እዚህ መተናል፣ ሶስት ወር ሆኖናል። ሶስት ወር እነሱን ደግሞ ታውቂያለሽ አይደለ? እህቴ፣ ምንም ያህል ጊዜ ቢሆንን አንቺ አሁንም ከዚህ ኒድ እያልሽ ችክ ትያለሽ። እኔ አልሄድም። ንገርኝ እህቴ። ቆይ እኛስ ምንሆን፣ ክብር የለንም እንዴ? አሁን ከዚህ ጋር ምን አገናኘው? እስኪ አንዴ እንኳን ሰማኝ። ከእነዚህ ሰዎች የተለየን እንደሆንን እየነገርኩ ነው። አይገባም እንዴ? እነዚህ ሰዎች በክፋት አንገታቸው ድረስ የተዘፈቁ ናቸው እና አሁን ሁኔታቸውን እ እስኪ ንጋሬን በቁሻሻቸው እኛንም አልበከሉንም። ልክ እነሱ ንጹህ እንደሆኑ እኛን ይከሱናል። ምን ተፈጠረ በድንገት? አሁን ወንጀለኛ ሆነን፣ በዛ ላይ ሀብት ወዳጅ አታላዮችም ሆነናል። እንደ እነሱ ከሆነ ከሃዲዎችም ሆነናል አይደል? አንድ ነገር ልንገር፣ እነዚህ ሰዎች በጭራሽ ፍቅር ምን እንደሆነ ራሱ አያውቁትም። በፍቅራችን ላይ ራሱ ስህተት የፈጠሩ ሰዎች ናቸው። የሚያወሩትን ትልቅ ችግር ሰጣችኋለሁ። አንቺ አታስቢሽ እህቴ። ምን እየተካሄደ ነው? እንዲ ነገ ኑ። ምን እየተካሄደ ያለው? ልቀቁኝ! ልቀቁኝ! እሷን አትጋት